ላይለየኝ ደስታን የቃኘው የእናቴን ምርቃት ደርሶ አየው። መቶ ሺ ገብተናል፣ እንኳን ደስ ያላችሁ። በጣም ደስ ብሎኛል። ፈኪ ሁላችሁም መጀመሪያ ኮመንት ላይ እየገባችሁ እንኳን ደስ ያለሽ፣ እንኳን ደስ ያለሽ ለዚህ ላበቃሽ አልሐምዱሊላህ ያላችሁ ሁላችሁም ኮመንት አድርጉ። አይ ኖ ተምር ፕሮፐርቲስ ተገኝቻለሁ ዛሬ ያው ከናንተ ቀድሙ፣ ከናንተ አስቡ። ቴምር ፕሮፐርቲስ ለፈኪ የሚገርም ቻሌንጅ አዘጋጅቶላታል። እንግዲህ ከኔም ቀድሞ ከኔ ከወንድሟ ቀድሞ ቴምር ፕሮፐርቲስ የሆነ የሚገርም ቻሌንጅ አዘጋጅቶላታል። ግን ለምንድነው የተገኘው እዚህ ጋር አትሉኝም? ዛሬ ቴምር ፕሮፐርቲስ መጀመሪያ እኔን ኮንታክት አደረጉኝ። ለምን ፈኪ መቶ ሺህ ስለገባች፣ ለእሷ የሚገርም ቻሌንጅ አዘጋጅቶላት እሷን የቤት ባለቤት ሊያደርጋት ነው። ማ ይሄ ማሻላ ያስብላል። ሁላችሁ የገባችሁ ኮመንት ላይ ማሻላ እያላችሁ ጻፉልን። መጀመሪያ ፈኪን ዛሬ ጠርተናታል። የጠራናትም ቴምር ፕሮፐርቲስ 35 ቅናሽ አድርጎላት የቤት ባለቤት ሊያደርጋት ነው። ግን ከእናንተ አንድ የምንፈልገው ነገር አለ እዚህ መጣችሁ፣ ቴምር ፕሮፐርቲስ መጣችሁ፣ በፈኪ ስም ቤት የምትገዙ ከሆነ ለሷ 65 ፐርሰንቱን ቅናሽ እያደረገ ሊሰጣት ነው። ታዲያ ምን ትጠብቃላችሁ? 35% ቅናሽ አድርጎላት 65%ቱን ደግሞ እናንተ እየመጣችሁ የምትገዙ ከሆነ ለሷ ሽልማት የሚያቀርብ ከሆነ እናንተ ምትጠብቃላችሁ? እየመጣችሁ ግዙ፣ ጎብኙ እንላለን። ስለዚህ ዛሬ ምንድነው ያሰብነው? ፈኪ ትመጣለች። ሳይት ቪዚት እናደርጋለን። ምን አይነት ቤት ነው ለሷ ያዘጋጀንላት? ምን አይነት ቤትስ ነው ቴምር ፕሮፐርቲስ ሊሸልማት ወይም ደግሞ ከእናንተ ጋር ኮላቦሬት አድርጎ ሊሸልማት ያሰበው ምንድን ነው? እስቲ እሱን እናያለን። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ። መቶ ሺህ አልፈናል። ገና ወደ ሁለት መቶ ሺህ ደግሞ የሚወስደን አላህ ያድርገን። እንወዳችኋለን። ድርጅታችን ባቀረበልህ ጥሪ መሰረት ስለመጣ በጣም ደስ ብሎናል። እናመሰግናለን። በጣም አመሰግናለሁ። ፕሮፐርቲስ ባይዘ ማለት ነው ለመምጣት በጣም እፈልግ ነበረ። በጣም ስም አለው፣ በጣም ብዙ ሲያሞጋግሰው እሰማለሁ። እና ምንድን ነው ፕሮፐርቲስ፣ ምንድን ነው ነገረኝ እስ በጣም ደስ ይላል። እሺ ስለ ድርጅታችን ከመጀመሪ በፊት መጀመሪያ እኔን በደንብ ላስተዋውቅና ዮሀንስ እባላለሁ የቴሚር ፕሮፐርቲስ በሽያጭ አማካሪነት ነው የምሰራው። እና ድርጅታችን ቴሚር ፕሮፐርቲስ 2008 እንደ ኢትዮጵያን አቆጣጠር 2008 ላይ ነው የተመሰረተው። ሞሮፍ ኤም አድርጎ የተነሳው ሪል ስቴት ዴቨሎፕመንት ላይ ነው እስካሁን ባለን ሪከርዶች ውስጥ ወደ 12 ሳይቶችን የተለያዩ አዲስ አበባ ላይ የተለያዩ ሎኬሽኖች ላይ በፉል ፊኒሽድ ሁኔታ ሰርተን ያስረከብን ካምፓኒ ነን። ሞሮፍ መጀመሪያ ስንመጣ የነበረበት ቤቶች ላይ በመገንባት ላይ ነው። ከዛ በኋላ ወደ ውጭ አውትሶርስ እያደረግን ደንበኞችን እያበዛን ፋሚሊዎችን እያበዛን 12 ሳይቶችን እና 350 አባወራዎችን የቤት ባለቤት ማድረግ የቻለ ድርጅት ነው ቴምር ፕሮፐርቲስ ማለት ነው። አሁን ባለው እንደውም አሁን 2018 ላይ አይደለም። ኦልሞስት 10 ዓመት ሰለብሬት ወደ ማረጉ እየመጣን ያለ ነው። እስካሁን ባለን ፋሚሊያሪቲ በጣም ደስ የሚል ሎኬሽኖች ላይ አፓርትመንቶችን ገንብተን ሰጥተናል። ከስተመሮች ጋር ያሉን ፊድባኮች በጣም ቆንጆዎች ናቸው። አሁን ደግሞ ከጊዜው ጋር በማማከል የተለያዩ ሎኬሽኖች ላይ ከመሀል ከተማ እስከ አያት ድረስ በሚደርሰው አፓርትመንትና ሱቆችን በተለያየ የግንባታ አስታተስ ገንብተን ወደ ሽያጭ ኦትሶርስ አድርገናል። መጀመሪያ ላይ አፕሮች ስታደርጉኝ ኮሚኒኬት ስናደርግ በጣም ኤክሳይትድ ነበር የሆንኩት። ቴምር ፕሮፐርቲስ እኔና አፕሮች አደረገኝ ብዬ በጣም ነበር ደስ ያለኝ። ከዛ ኢቨን ሞር ደግሞ ደስ ያለኝ ነገር ሁለት ደስታ ነው የሆነብኝ። አንድ ፈኪ ወይም ደግሞ ፈኪ ሾ እህቴ መቶ ሺህ ሰብስክራይበር ገብታለች። ያው ዳትስ ዋይ እናንተም አፕሮች ያደረጋችሁ እና መቶ ሺህ መግባቷ ሌላ ደስታ ሲጨምር እያለ እናንተ ደግሞ አፕሮች ያደርጋችሁ እንዲህ እንዲህ አይነት ኦፖርቹኒቲ አዘጋጅተንላችኋል ስትለይ በጣም ነበረ ፍሪል የሆንኩት እና መጥቼ ለቤተሰቦቻችን ለፈኪ ሾ ቤተሰቦች ደግሞ እስክናገር በጣም ቸኩዬ ነበር። እንዴት አፌል ያዘው በጣም ደስ የሚለው ባይ ዘ ዌይ አንተ ጋር የተሰማ ስሜት ራሱ እኛ ጋር ሀፕን አድርጎ ስለተገኘ ነው እናንተን ኢንቫይት ልናደረጋችሁ በጣም እንትን ያለው እና ፈኪታችን ባላት እንቅስቃሴ በጣም በቃ ሳትስፋይድ ሆነ ደስ ብሎ ነው እናንተን ኢንቫይት ልናደረግ የሚቻል ነው። ጥሩ ፓኬጆች እና ኦፈሮችን አዘጋጅተናል። ከረንትሊ ማርኬቱም ላይ የምንገባበትም ለእናንተም ደግሞ በደንብ መነሻ ይሆናል ብለን ያሰብ ነው። ቆንጆ ስጦታ አዘጋጅተንላቸዋል ካለን ከምንወደው ሳይቶቻችን ውስጥ አንዱን ሳይት መርጠን ለእናንተ ልንሸልማችሁ ፒክ አድረግ ነው። ሳይት አለ እና አሁን ደግሞ 2018 እንደሆነም መጠን ሞሮፍ ደግሞ የቤት ግብይቱን ሁኔታ በደንብ ማች ለማድረግ ጥሩ ዲስካውንትን ይዘንም መተናል። ለእናንተ ያዘጋጀንላችሁ ሳይት አሁን ላይ አክቲቭሊ እየገነባ ናቸው እና እየሸጥ ናቸው ያሉ ሳይቶች አሉ። ከተረከቡት ውጪ ማለት ነው። የት የት መሰለክ? አንድ ስምንት ዘጠኝ ሎኬሽን አለ። ከታች ስጀምር ኃይሌ ጋርመንት ካወቀው አፍሪካን ሲዲሲ ፊት ለፊት ኃይሌ ጋርመንት ላይ በ12 ወራት ውስጥ አክቲቭ ሆኖ መኖር የሚቻለ የሚረከብ መኖር ሳይሆን የሚረከብ ሳይት አለ። ከሱ ጎን ለጎን ደግሞ ወደ ፒያሳ ሊሴ ትምህርት ቤት ከፖስታ ቤት ከፍ ስንል ሊሴ ትምህርት ቤት ኤሪያ ጋር እዛም ጋር ደግሞ እየተገነቡ ያሉ ከሁለት ዓመት እስከ ሶስት ዓመት ዴሊቨር መደረግ የሚችሉ ፕሮጀክቶች አሉን። ከሱ ትንሽ ከፍ ስንል ሱማሌ ተራ አደባባይ ተክላይ ማኖት ጋር ማለት ነው። ተክላይ ማኖት ጋር ሱማሌ ተራ ላይ እሱ በ12 ወራት አክቲቭ መሆን የሚችል ግንባታ አስታተሱን፣ ኦልሞስት ከ80 ፐርሰንት በላይ የተሰራ ሳይቶች አሉ። አራተኛ ደግሞ አያት አያት አዲስ ኤርፖርት ኤሪያ ጋር የሚሰራው ኤሪያ ጋር አያት ደራርቱ አደባባይ ጋር ፊኒሽንግ ላይ ያለ እንዲሁም ደግሞ ግንባታ ላይ ያለ አፓርትመንትም ደግሞ አክቲቮች አሉ። ሁሉም የግንባታ ጥራታቸው ተመሳሳይ ነው። የካሬ ዲፍረንሳቸው ሊኖር ይችላል። በተመሳሳይ ሁኔታ የዋጋ እና ለእናንተ ያዘጋጀነዋል እና ለ የትን ትመርጣለህ ካሉት ሳይቶች ውስጥ እናንተ ፒክ አድርጋችሁ አንድ ስጦታ ብንሰጣችሁ በጣም ደስ ይላል። አሁን ስፒችለስን ያደረከኝ ጭራሽ እንደዚህ ስጦታ መስጠቱ ሳይቀር ምረጥ። እሺ፣ አሁን ስፒችለስን ያደረገኝ ስጦታ መስጠቱ አንድ ነገር ሆኖ ሳለ፣ እንደገና ደግሞ የምትፈልጉትን ቤት ምረጡ በባሉ እንጃ። መጀመሪያ እኔንም ፈኪንም ስላከበርከን ቴምር ፕሮፐርቲስም ደግሞ ስላከበረን በጣም በጣም እጅግ አድርጌ በጣም አመሰግናለሁ። ፈጣሪ ያክብር። ሲቀጥል ደግሞ እንደው አንዴ ኦልሬዲ እንትን ፕሪቪሌጅን ሰጥተኛል ምረጥ ብለኛል እና አንድ ባክግራውንድ ስቶሪ መጨመር እፈልጋለሁ። ቢፎር ከመምረጤ በፊት እያንዳንዶቹ ሳይቶቹን ስትነግረኝ አንድ ሳይት አይምሮ ውስጥ መጥቶ ነበረ እና እሱ ስላላችሁ ራሱ በጣም ደስ ብሎኛል። ለምን እኔ የዛሬ አመት ፈኪን ሳውቃት ያው ገና ዩቲዩብ የጀመረች ነበረ። አሁን አልሀምድሊላሂ መቶ ሺህ ሰብስክራይበር ገብታለች። ግን የዛኔ የምትኖርበት አካባቢ አያት ነበረ እና ለሷም መጠንሰሻ ብዬ የማስበው ሰፈር እዛ ነው። በጣም ብዙ ሚሞሪዎችን አሳልፈናል። በጣም ውድቀትንም አይተናል፣ ከፍታንም አይተናል፣ ቸግረንም ተደስተንም አይተናል። እና ያ ሰፈር እኔ እንጃ እሷም ስታየው ስለታዩ እንባው መጣ ይመስለኛል። ለምን እኔ ይህን ያህል ኢንትሪግድ ያደረገኝ አያት ስለሆነ ማለት ነው ብዙ ሜሞሪዎች አሉን። አያት አያት ቢሆን ደስ ይለናል። ናይስ፣ በጣም ቆንጆ ሳይት ነው የመረጥከው፣ ካሉት ሳይቶች ሁሉም ቆንጆ ሆኖ ሳሉ አያትም ደግሞ ሞር ኦፍ ሌክዠሪ ስታንዳርድ እያደረግ ነው የገነባ ነው ሳይት ነው እና ከጎኑ ኢንተርናሽናል የሆኑ ትምህርት ቤቶች ይኖሩታል። ሞስኮዎች አሉት ቻይልድ እንደዚህ ማያ ቦታ ወይ ሳይንስ ሙዚየሞች አሉት። አሁን ደግሞ እንትን ካል አዲሱ ኤርፖርት የሚሰራው በደብረ ዘይት በኩል የሚወጣው እዛ ኤሪያ፣ እና ጥሩ ሎኬሽን ነው የመረጣችሁት አያት ሳይት ላይ። እንደውም ዳጎስ ያለ ዲስካውንት ራሱ አድርገናል። ኦልሞስት ሶስት አይነት የዲስካውንት ኦፈሮች አሉ። የግንባታ ላይ ያለ ታይም ኢንተርቫል ፍሬም ተሰጥቶት ቀስ ያለ ሰው የሚከፍለው ብዙ ለውዱን ሳያቅ አምስት አምስት አምስት ዳርገ የሚከፍለው ይኖራል። ፕላስ ደግሞ ዛሬ ላይ ያለ ገንዘብ ቫሊ ይኖረዋላ ከነገ በሚመጣው ዛሬ ላይ ያለውን ገንዘብ ደግሞ ለሚሰጠን ከስተመር እኛም ሚቻል የሆነ ቤኔፊት እንዲኖረው ዲስካውንት ከከፈለው ላይ እየሰጠን እስከ 20 በመቶ ድረስ። ሶስተኛው ደግሞ ካሽ ለሚከፍል ደግሞ 35 በመቶ ድረስ ያለውን ዲስካውንት ለመስጠት ያለን ኦፈሮች ናቸው። እነሱም በእናንተ በኩል ለሚመጡ ከስተመሮች ማለት ነው። ይሄ ኦፈሮች አሉን። አያት ሳይቶቻችን ላይ በጣም የሚገርም ኳሊቲ ያለው ሳይት ነው። ሰው እሱን ስለመረጣችሁ ደስ ብሎናል። ሞር ወደ ስሪ በድሙ ደግሞ አድልተናል ማለት ነው። ከመጀመሪያም ከዜሮ አደ ለመቶ ሺ ድረስ ነው። ስለዚህ ከፍ አድርገን ደግሞ ከትልቁ ደግሞ እንጀምራለን ማለት ነው። ቴንክ ዩ ሶማች። ያው መጀመሪያ ያሰብኩትም እንግዲህ ታውቃለህ ፈኪን ሰርፕራይዝ ማድረግ ስለሆነ እሷ አታውቅም እዚህ እንዳለን። ስለዚህ እሷ ስትመጣ ሰርፕራይዝ እንድትሆን ነው የምፈልገው። እስካሁን መቶ ሺህ ገባሽ እንኳን ደስ ያለች ብዬ ራሱ አልጻፍኩላትም እና እርግጠኛ ግራ እንደሚገባ ታውቃለች። ስለዚህ ይሄን ነገር ደግሞ እንትን ስንላት ኤክሳይት እንደምትሆንና እርግጠኛ ነኝ። ስለዚህ እሷ ስትመጣ እንጠብቅ። ን ሶ ማ እስካሁን ላደረክልኝ ማብራሪያ ቴምር ሪል ስቴት እውነት ምትለያላችሁ። እናም ፕሮጀክቶቻችንን እንድናየው ጋብዛሃለው። የሳይት ፕሮጀክት ማኔጀራችን ያሳይሃል። ስለዚህ ትንሽ በሰዓት በጀት አድርገን ሳይቶቹን ቪዚት ብናደርግ ደስ ይለኛል። እኔም በጣም ደስ ይለኛል። ደህና መጣት ማልጌር እንኳን ደህና ቆየ። ሰላም ነው። አንድ ላንድ መስገን እንኳን ወደ ቴምር ፕሮፐርቲዝ በሰላም መጣ። እንኳን ደስ አላችሁ። እንኳን አብሮ ደስ አይለን። በጣም ደስ የሚል ደስ የሚያሰኝ ነገር ነው። ያየ ነው፣ ደስ የሚያሰኝ ነገር የሰማ ነው። ያንን በማስመልከት ቴምር ፕሮፐርቲ ያዘጋጀላችሁንም ነገር ሜቢ በደንብ ኦፊስ ላይ ወርታችሁታል ብዬ አስባለሁ። እኔ አሁን እዚህ ማውራ ከረንትሊ ስለወጣ ነው ኦፈር እና ምን አይነት ፓኬጆችን ምን አይነት ቤቶችን እንዳዘጋጀ ስለ እነሱ ዲቴል እንድንነጋገራለን ማለት ነው። መልካም ቆይታ። ከረንትሊ አሁን ላይ አያት ላይ ያወጣናቸው ሳይቶች ከቱ ቤድሩም 86 ካሬ ቱ ቤድሩም ጀምሮ እስከ 137 ካሬ 3 ቤድሩም ነው ይዘን የመጣ ነው። ያከፋፈሉ ሁኔታቸውም ኦፊስ እንደነገረ አሁን ላይ በፋኪያ በኩል በሚመጡ ሰዎች ጥሩ ፓኬጆችን አዘጋጅተን ነው እየጠበቅን ያለነው። እነዛ ፓኬጆች በ100% ለሚከፍሉ ሰዎች 35% ቅናሽ በማድረግ ነው እየሸጥን ያለ ነው። ቱ ቤድሩም 86 ካሬ ያለን፣ ስሪ ቤድሩም ደግሞ ከመቶ 11 ካሬ ጀምሮ እስከ 137 ካሬ ያለን፣ የግንባታቸው ስራ በፍጥነት እየተከናወነ ያለ ኦልሞስት እየተጠናቀቅ ያለ ሳይት ነው። ዴሊቨሪ ታይማቸው ማክሲመም ሁለት ዓመት ነው። የአንደኛው ሳይታችን ደግሞ ማክሲመሙ አንድ ዓመት ጊዜ ይሆናል ማለት ነው። ቢ ከእናንተ ደስታ ጋር አብሮ የሚሄድ ነገር ነው ብዬ አስባለሁ። በጣም በጣም ትልቅ ነገር ነው። ያው ሜይ ቢ እሷን ሚዘናት መተን ኔክስት ከእሷም ጋር መገናኘታችን ስለማይቀር ኔክስት ደግሞ የተገዛ የሸጥንላትን የገዛችውን ቤት ደግሞ እሷም መጣ ተረክባ የምትኖርበት አማራጭ ይኖራልና፣ ሜይ ቢ አንተ ሳይቱ ላይ ያለን ጥያቄ ውር ደግሞ ነገሮችን እንመለስ። ስ ፈርስት ኦፍ ኦል አሁን ቴምር ፕሮፐርቲስን አብዛኛውን ሰው ተመራጭ ያደርጓል። እኔ እንግዲህ እናንተ ጋር ሳልመጣ በፊት እናንተ አፕሮች ሳታደረጉኝ በፊት የማሰባቸው ብዙ ነገሮች ነበሩ። ቴምር ፕሮፐርቲስ ምንድነው ለየት የሚያደርገው? መልካም፣ ጥሩ ጥያቄ። ከረንት ኢትዮጵያ ላይ ካሉ ሪል ስቴቶች ቴር ፕሮፐርቲስ የሚያደርጋቸው ብዙ ነገሮች አሉ። ከረንት ልናነሳቸው የምንችላቸው የፕራይስ የሎኬሽን አማራጮቻችን እና ያከፋፈል ሁኔታችን ልዩ ያደርገናል። ከፕራይስ ከረንትሊ ማርኬት ላይ ከሚሸጥባቸው ፕራይሶች በጣም በጥሩ ሁኔታ አፎርደብል የሚባለው ሀውሶችን ነው። ሁለተኛ ደግሞ ከሎኬሽን አንፃር አዲስ አበባ ላይ በተለያዩ አካባቢዎች ላይ ሰዎችን ደስ የሚያሰኙ ቤቶችን ነው ለመኖር በት አካባቢ ላይ ለመኖር የሚያስፈልጉ ነገሮች መኖር አለበት። እነሱም ደግሞ የልጆች ትምህርት ቤት፣ የጤና ተቋማት፣ የልጆች መዝናኛ እና የእምነት ተቋማት ነው። ሁሉም አካባቢ ሁሉም ሳይቶቻችን ላይ እነዚህን ነገሮች በአግባቡ ነው ያቀረብ ነው። ሁለተኛው የአከፋፈል ሁኔታችን በጣም ምቹ ነው። ቴንፐርሰንት ለሚከፍል አማራጭ አለን በአንድ ዙር መክፈል የሚችልበት አርባ ፐርሰንት ለሚከፍል ሰከንድ ፔመንቱን ከስምንት ወር በኋላ እንዲከፍል አርባ ፐርሰንት ከፍሎ ደግሞ ሀያ ፐርሰንት ቅናሽ እንዳይገኝ፣ ሶስተኛው ደግሞ መቶ ፐርሰንት ለሚከፍሉ ሰዎች ሰላሳ አምስት ፐርሰንት ቅናሽ በማድረግ እየሸጥን ነው ማለት ነው። ይሄ ደግሞ ብዙ አሁን ከረት ላይ ከምታያቸው የእርሴት አማራጮች ልዩ ያደረገናል ብዬሽ አስባለሁ። መልሽ አሁን ሌላኛው ጥያቄ የሚሆነው ደግሞ ያው ይሄን ኦብቪየስሊ ፈኪ ነው ሰርፕራይዝ ምን አረጋት እና ቤተሰቦቻችንም ደግሞ የጠበቁት ያለው ምላሽ አለ። ቅድም ነግሬያቸው ነበረ። ለእሷ ሰርፕራይዝ ምን አረጋት፣ የምርት ፕሮፐርቲ ያዘጋጀላት ነገር ምንድን ነው? እስቲ በደንብ አድርገህ ለነሱ ተብራራልኝ። በጣም የእሷ ደስታ የኛም ደስታ ነው። የእሷ ደስታ የእኛም ደስታ በመሆኑ የተነሳ ያዘጋጀንላት አሁን ላይ 35% ቅናሹን የመጀመሪያው የምትሆነው ከእሷን ከሷን የሚጀምረው ያ 35% ቅናሽ ተጠቃሚ ትሆናለች ሁለተኛ ደግሞ በእሷ በኩል ለሚመጡ ሰዎችም ድጋሚ ያ 35% ቅናሽ ተጠቃሚ የሚሆንበት እሷ ላይ ተን እሷ ላይ ተንደወኑ ለሚሉ ሰዎች ያን ቅናሽ ተጠቃሚ የሚሆኑበት ነው አማራጭ ይዘን የመጣ ነው ይሄ ደግሞ ደስ የሚለው ነገር እሷ ለመረጠችው ሳይት ብቻ ሳይሆን ከረንት ላይ ያወጣናቸው ሳይቶች አሉ። እነዚያም ሳይቶች ላይ የንግድ ውስቆችም አሉ፣ እነዚ ፒያሳ ላይ እና እነሱንም ጨምሮ የንግድ ውስቆቹ ዲስካውንት 25 ፐርሰንት ነው። ለቤቶቹ ግን 35 ፐርሰንት ቅናሾቹ ተጠቃሚ መሆን የሚችሉበት አማራጭ አለ ማለት ነው። ስለዚህ በሰምታችሁ ኋላ ውድ ቤተሰቦቻችን፣ እሷን ብላችሁ መጣችሁ የምትገዙ ከሆነ ለፈኪ ይበልጥ ይበልጥ ይበልጥ ይበልጥ ቅናሽ የተደረገላት ይመጣል። እናንተ እሷን የምትወዱ ከሆነ እንግዲህ ምን ማድረግ እንዳለባችሁ አነግራችሁ አይደለም። እሱ ባለው ሚስተር አቤል ባለው መሰረት ሁላችሁም እየመጣችሁ ግዙ። በጣም ያምራል። ገና እንግዲህ ደግሞ እሱ አመጣ ሰርፕራይዝ እንዴት እንደምትሆን አላሁ አለም። ስለ እንግዲህ ይህንን ይመስላል የሳይት ጉብኝታችን። ስለዚህ እንግዲህ አብራችሁ ተከታተሉን። በጣም እንወዳችኋለን ውድ ቤተሰቦች። እስካሁን እንግዲህ እያያችሁ የነበራችሁት የቴምር ፕሮፐርቲስን ሳይቶች ሲነግሩን የነበሩ ኢንፎርሜሽኖች ነበር። አሁን ግን ሁላችሁም ስትጠብቁት የነበረው ሰዓት ደርሷል። ፈኪ ደርሳለች። ይኸው ብላይንድ ፎልድ ይዣለሁ፣ ምንም ነገር ስላጣሁኝ በዚህ ነው የማደርገው። በከረባት ብላይንድ ፎልድ እናደርጋት እና ሰርፕራይዝ እናደርጋት አለ። ደርሳለች

ትንሽ ራስ ብርሃን የለው፣ ትንሽ እንኳን ደስ ያለሽ ከማክበሩ በላይ ቦታ ግራ ገባኝ። ዛሬ ያለነው ቴምር ፕሮፐርቲ ነው። ይህን ሁላ ነገር አዘጋጅቶ አንቺ መቶ ሺህ በመግባትሽ ብቻ ደስ ብሏቸዋል እና ለምን አናከብርላትም? አሉለቱሰ ውድ ተመልካቾቻችን ይሄ ነገር እንዲሳካልኝ ብዬ እሷ መቶ ሺህ ስትገባ እንኳን ደስ ያለሽ እራሱ ብዬ አልጠየኳትም አላኩላትም። ግን እሺ፣ ምንድን ነው ባትላይ፣ መቶ ሺህ ገብቻ አላምን፣ ስትገባ አልገባኝም። እንኳን ደሳለሽ። እንደ ቴመ ፕሮፐርቲስ የአንቺ ደስተኛም ደስታ ነው እና እንኳን ደሳለሽ ማለት እንፈልጋለን። ይህኛው የመጀመሪያው ሰርፕራይዘሽ ነው የሚሆነው ከዚህ በኋላ የሚቀሩ ሁለት ሰርፕራይዞች ይኖሩናል ማለት ነው። መጀመሪያ ግን እስኪ ምን ተሰማሽ የሚለውን ነገር ከአንቺ ጠብቅ። አይ በጣም ደስ ብሎኛል። አላከበርኩትም ገና መግባት ነው። አሚር መፍ ጋባሽ አላልከኝ አልፖሰትክልኝ። በጣም ብዙ ሰዎች ፖስተዋል። አሚር ካልፖሰትልኝ ሰዎች ውስጥ ቀናው እና ምን ሆኖ ነው ደብሮ ነበር። ግን በትልቁ ትልቁን ነገር እያዘጋጀ ስለነበረ ነው። አብረን ኒዋል ነው፣ ከኛ ጋር ብዙ ነገሮችን ስናቅር ነበረ፣ እኛም ስንከታተል ስንነበረ፣ ቀጥታም ዳይሬክት የሚያወራ ነው። እሱን ስለሆነ ነው እንኳን ደስ አለሽ ማለትም ነገር እሱ ያዘጋጀው ማለት ነው። በጣም ደስ ብሎኛል። አሁንም ግራ እንደገባኝ ነው። ለምን እዚህ እንደተከበረ ስል እንዳሉኝ ለማወቅ ቻልኩ እና በጣም ነው የማመሰግነው ሁላችሁም፣ እናንተንም በጣም የመጀመሪያው ሰርፕራይዝ እንዳየሽው የአበባና የኬክ እንደዚሁም ይሆናል። ሁለተኛው ሰርፕራይዞቻችን ሁለተኛው ሰርፕራይዛችን ደግሞ ለቤተሰቦችሽ ነው የሚሆነው። ለቤተሰቦችሽ ማለት በአንቺ በኩል የአንቺ ቤተሰቦች የሆኑ ተከታዮችሽ አንቺን ብለው በሚመጡበት ጊዜ አሁን ላይ ያወጣናቸው ሳይቶች ላይ ከ30 እስከ 35% የሚደርስ ቅናሽን እስከ መስከረም 30 ድረስ ይዘን እየጠበቅናቸው ነው። እስፔሻሊ አንቺ ዩቲዩብ ላይ አይተው አንቺን ብለው ላይ የሚመጡ ሰዎች ኤ 35 ቅናሽ እነሱን ይመለከታል ማለት ነው። ሶስተኛው አንተ ብንነግራ ደስ ይለኛል። ሞር ዲቴሉን አንተ ስላወራው ማለት ነው። በመጀመሪያ እንኳን ለመቶ ሺህ ሰብስክራይበር በሰላም አደረሰሽ እኔ አንቺን እንደዚህ እንኳን አደረሰሽ የምል ሰው አይደለሁም። እንደውም ሲመስለኝ እንኳን ደስ ያለ ተብሎ የሚላክልኝ እኔ በትንሹም ቢሆን ከአንቺ ጋር ለዚህ ውጤት አለሁበት ብዬ አስባለሁ። ግን አላውቅም። በጣም ትንሹኝ ነበረ እና በጣም ብዙ ውጣ ውረዶችን አሳልፈናል፣ እኔና ፈኪ ወላ ለሀቅ ለምናገር ብዙ ሰዎችንም ለይተን ወዳጆቻችንን እንደ ወዳጅ አቅርበን ጠላቶቻችንን ደግሞ እንዲወዱን አድርገን እስካሁን እዚህ ጋር አለን እና እኔ ፈኪን ሳቃት የዛሬ አንድ ዓመት ነበረ። አያት ነበረም አቃት። እና ወላ ነው ምልህ እኔ ሰፈሬ ሩፋኤል ነው እና ከሩፋኤል አያት ድረስ እየሄድኩኝ እሷ ጋር ያው እንደ ታናሽ እህቴ ስለማያት ሁላዬ ነው የምልህ። እኔ እንግዲህ ደም ዝምድና ባይኖረንም እህቴ ናት። ለእሷ በጣም ሪስፖንሲብል የሆነ ክልል ይሰማኛል። እየሄድኩኝ ትንሽ ነገር ስታጠፋ ጓገጭ እያልኩ እየተቆጣሁ ምናምን ምናምን፣ ሳናስበው በቃ እንደ የምርም እህትና ወንድም ሆነን ቆየን። ከእዛ ከአያት አውጥቶ ደግሞ የት ያመጣኛል፣ እራስ ሰፈር አመጣኋት። እዛ ወደ ሩፋኤል አመጣኋት እና አሁን አንቺ መቶ ሺህ ሰብስክራይበር ልትገቢ አካባቢ ከቴምር ፕሮፐርቲስ ኮል ይደርሰኛል። እና ሶ ኤክሳይትድ ቴምር ፕሮፐርቲስ አሚርን ደውልለት። ከዝ እነሱ ትልቅ ሰርፕራይዝ ነበራቸው። አንቺን በጣም ይወዱሽ ነበረ። የአንቺ ቤተሰቦች ምን ያህል አንቺን እንደሚወዱሽ ስለሚያውቁ ለምን ሰርፕራይዝ አናዘጋጅላትም? መቶ ሺህ ስትገባ ለፈኪያ ሙሐመድ ለምን ቤት አንሰጣትም? የት አያት አያት የት ነው ሁሉ ነገር የተጀመረበት። ነገር ደግሞ ጨርሰ ነው ወጣ። ስለዚህ አያት ላንቺ የሚገርም የሚገርም ቤት ላንቺ ሰጥሻል። እንዳ አምና አለ እንዳ አምና እሱ አሚር እንዳለች ነው የሚሆነው። ከረንት ቴምር ፕሮፐርቲስ ከዚህ ቀደም ያስገነባቸው አሁን ላይ እያስገነባቸው ያሉ ሳይቶች አሉ። አሁን ላይ አያት ላይ ጂፕላስ ቢልዲንግ እና ጂፕላስ 16 ቢልዲንጎችን እየገነባ ነው የሚገኙ። መሀል ከተማም ላይ ደግሞ በዛው መጠን ፒያሳ ላይ አሊያንስቶ ፍራንሲስ ወይም ደግሞ በተለምዶ ማሌ ተራዊ ባለው አካባቢ ላይ የመኖሪያ ቤት አፓርትመንቶችን እየገነባን ነው። ፒያሳ ላይ ንጉስ ኮች አሉና ጋርመንት ላይ ኦልሬዲ የግንባታው ስራ እየተጠናቀቀ ያለ ሳይትም አለ። ለአንቺ አሚር የመረጠልሽ ይህንን ዲቴል ነገሩን በደንብ አልነገረኝም ነበረ። ሁሉ ነገር የጀመረበት ቦታ እንደሆነ አላወቅንም ነበረ። ነገር ግን ጥሩ ምርጫ ነው። አያት የሚገኘው ሳይታችን ከ86 ካሬ ባለ ሁለት መኝታ ጀምሮ እስከ 121 ካሬ አያት ፈረስ ቤት የሚገኘው ሳይታችን ያለ ሁለተኛው ሳይታችን ደግሞ አያት ከክብር ደመና ከፍ ብሎ ወር ደግሞ ከሎሜር ሱፐር ማርኬት አጠገብ ነው የሚገኘው። እሱ ደግሞ ጂ ፕላስ ቴን ቢልዲንግ ነው። ከ111 ካሬ ጀምሮ እስከ 137 ካሬ ባለ ሶስት መኝታ ነው ይዘን የመጣ ነው ማለት ነው። እነዚህ ሳይቶቻችን ላይ አሁን ላይ እስከ 35 ፐርሰንት የሚደርስ ቅናሾችን አድርገናል። ዴሊቨሪ ታይማቸው ቅድም ለአሚርም እየነገርኩት ነበረ፣ ማክሲሙ ሁለት ዓመት ነው። አንደኛው ደግሞ በአንድ ዓመት ጊዜ ውስጥ የሚረከብ ሳይት ይሆናል ማለት ነው። ለአንቺም የተመረጠው በአንድ ዓመት ጊዜ ውስጥ የሚረከብ ከክብር ደመና ወይም ከሎሚር ሱፐር ማርኬት አጠገብ የሚገኘው ሳይት ላይ ነው። ቤቴ ነገሮቹን ያሉትን ነገሮች ሳይቱን ደግሞ ቅድም ከአሚርም ጋር በደንብ ዞር ዞር ብለን በደንብ አይተነዋልና ሎኬሽኑ ላይ ምን አለ ያው ትልቁ ሎኬሽኑ ላይ ብዙ መንገድ ስለምትንቀሳቀሽ ለመኖር የሚያስፈልጉ ነገሮችን ማግኘት ስላለብሽ፣ እኛም ያንን በማሰብ ቴምር ፕሮፐርቲስ ብዙዎቹ ሳይቶች ላይ እነዚህ ለመኖር አስፈላጊ የሚባሉትን ነገሮች በደንብ ያሟሉ ነገሮችን ነው ይዘን የመጣ ነው። ተወጅሃለሽ ብዬ በጣም አስባለሁ። በአንቺን በኩል የሚመጡ ቤተሰቦችም በጣም የሚወዱት በጣም ደስ የሚላቸው ሳይት ነው። መሀል ከተማም ያለው ሳይቶቻችንም በዛ መጠት ለደንበኞችም፣ ለአንቺ ቤተሰቦች የሚሆናቸው ናቸው ብዬ አስባለሁ። በጣም አመሰግናለሁ። 30 እስከ 35 ፐርሰንት ዲስካውንት አለው ማለት ነው። በሚገባ በአንቺ በኩል ለሚመጡት 35 ዲስካውንት አቬለብል እስከ መስከረም ሰላሳ ድረስ ይሆናል ማለት ነው። ይዘ ሪል ስቴቱ ብቻ ሳይሆን ቴምሩ ራሱ ቆንጆ ያያችሁት፣ ግን ሪል ቴምር ነው፣ ሪል ቴምር ነው አንመስለኛለ። አይቶችናል ወላሂ። እና በጣም እናመሰግናለሁ። ምንድን ነው አለች እንዳለብኝ ቃላት የለኝም፣ ግን በጣም ደስ ብሎኛል ሁላችሁም ደግሞ ቤት ሰዎችም እንደምትወዱኝ ጥርጥር የለኝም። እንዲሁም ደግሞ ተጨማሪ የተናገራቸው ቦታዎች ሁሉ ሴንተርና በጣም ቆንጆ ናቸው። አያታ ብዙ እኛም የዚህ የአንቺ ደስታ አካል ስለሆንም በጣም ደስ ብሎናል። እንኳን ደሳለሽ በድጋሚ በቴምር እንኳን ደሳለሽ ማለት እንፈልጋለን በቀጣይ እርስዎንም ድጋሚ የምንገናኘውናል እንዲ አስባለሁ። ሁላችሁም ቴምር ፕሮፐርቲ አፉ ኮልታፋነት መቼ አትረሱት ምርጫችሁን አድርጉ እያልኩኝ እኔ በጣም አመሰግናለሁ። ስለዚህ ወደ ኬክ መግባስ ፕሮግራም ንደሲያለ እንግዲህ ውድ ቤተሰቦቻችን እስከዛሬ ከዜሮ ሰብስክራይበር እስከ መቶ ሺህ ሰብስክራይበር ድረስ አብራችሁን ቆይታችሁ ስናጠፋ ታዉ ጥሩ ነገር ስንሰራ እኮ ብዙ እያላችሁ እዚህ ድረስ አብራችሁን ስለቆያችሁ በጣም አድርገን እናመሰግናለን። ግን ይሄ ገና ጀማሪያችን ነው ው ገና ሰብስክራይበር እንገባለን አንድ ሚሊዮን ሰብስክራይበር እንገባለን። የዛኔ ደግሞ ቴምር ፕሮፐርቲስ ምንም እንደሚያዘጋጅልን አላህ አለ። አዎ ሁላችሁም ቴምር ፕሮፐርቲስ እቃ አማርኛ ኩል ቴምር ቴምር ፕሮፐርቲስ ፕሮፐርቲስ ትለያላችሁ ትለያላችሁ። ሁላችሁም ምርጫችሁን እንወዳችኋለን፣ እና ሁላችሁም ቴምር ፕሮፐርቲን ምርጫችሁን ስታደርጉታችሁ በምናስቀምጥላችሁ ስልክ እየደወላችሁ ሁላችሁም ይሄ ዲስካውንት ሳያልፋችሁ የኛው ጎረቤት ሁኑ ብለናል። ስለዚህ ያው የፈኪ ወዳጅ ዘመዶች የሆናችሁ በሙሉ የአሚርም እንደዛ፣ ፈኪ ሲባል አሚር ስላለ ነው። ወይም እሷን ማገዝ የምትፈልጉ እሷን ከፍ ስትል ማየት የምትፈልጉ ደግሞ መጣት ሴት ባለቤት ሁኑ። በተዘዋዋሪ እሷን እየረዳሁም እሷን ብላችሁ ለሚመጡ ሰዎች በሙሉ ሰላሳ ዳውን እናደርግላችኋለን። በጣም እንወዳችኋለን። ነቃበሉ ባይ